እግዚአብሔር ለልጆቹ ሁሉ ያለው ዕቅድ በጎ እንጂ ክፉ አይደለም። እግዚአብሔር ልጆቹ ሁሉ በመንፈሳዊና በዓለማዊ በረከት እንዲባረኩ ይፈልጋል። ለዚህም ነው ሐዋርያው ዮሐንስ ከሁሉ በላይ ነገሮች እንዲከናወኑልንና በጤና እንድንቆይ እንደሚመኝልን የሚነግረን። ስለዚህ በማጣትና በድህነት ውስጥ ትኖሩ ዘንድ የእግዚአብሔር ፍቃድ አይደለም ማለት ነው። አሁን ይህንን በገንዘብ ማጣት ብቻ እየገደብኩት አይደለም። ምናልባትም የትዳር ጓደኛ ማጣት፣ ልጅ ማጣት፣ አሊያም ጥበብን ማጣት የመሳሰሉ በሕይወታቸው የሚያስፈልጉ ነገሮች ሊሆኑ ይችላሉ። ይሁን እንጂ እግዚአብሔር እናንተን ከመባረኩ በፊት ልትተዋቸው የሚገቡ ነገሮች አሉ። ምንም እንኳን እግዚአብሔር ኃያል አምላክ ቢሆንም የእናንተን ፍቃድና ድርጊት አልፎ አይሄድም። እግዚአብሔር እንዲባርካችሁ አንዳንድ ነገሮችን መልቀቅ ያስፈልጋቸዋል፣ መሄድ አለባቸው። ጨለማና ብርሃን ሊዋሃዱ አይችሉም የሚለውን ንግግር ሰምታችሁ ታውቁ ይሆን? ወይ ጨለማ ነው ወይ ብርሃን ነው፣ ሁለቱንም በአንድ ላይ መያዝ አትችሉም። አንድ ሰው አማኝ ቢሆን እንኳን የእግዚአብሔርን በረከት ከመቀበል የሚያስቀሩት አንዳንድ ነገሮች ሊኖሩ ይችላሉ። አሁን በረከታችሁን የምትቀበሉበትና የዲያብሎስን አገዛዝ ጥሳቹ የምትወጡበት ሰዓት ነውና እነዚህን ነገሮች እንመለከታለን። አንደኛ ትዕቢት። መጽሐፍ ቅዱስ እግዚአብሔር ትዕቢትን እንደሚጠላና ለትሑቱ ሰው ጸጋን እንደሚሰጥ ይናገራል። በመጀመሪያ የምናየው ይህንን ይሆናል። ይህም ማለት አማኝ የቱንም ያክል ንጹሕ እንከን የለሽና ጠንካራ ሠራተኛ ቢሆንም እንኳን ትዕቢተኛ ከሆነ እግዚአብሔር ርቆታል ማለት ነው። በመጽሐፍ ቅዱስ ላይ የንጉስ ናቡከደነጹርን ታሪክ ታስታውሳላችሁ? በምድር ላይ ታላቁ ንጉስ እንደሆነና አንዳችን ማድረግ የማይቻለው ነገር እንደሌለ በሚያምንበት ሰዓት ላይ እግዚአብሔር ታላቅ ትምህርትን ሰጠው። ይህ ቅጣት የእግዚአብሔር ምሕረት ሲሆን የዚህም ምክንያት ያለ እርሱ የተገኙ ስኬቶች ሁሉ ባዶ በመሆናቸው ነው። ፍጹም የሆነ መባረክን ሊባርክ የሚችለው እግዚአብሔር ብቻ ነው። ሰይጣን ራሱ ሊወድቅ የቻለው ራሱን ከእግዚአብሔር ጋር ማስተየት በመጀመሩ ነው ይህም ማለት ለእርሱ ያልተገባን ስፍራ ሊወስድ ሞክሯል በዚህም በአንድ መልአክ አማካኝነት ዋጋውን ሊያገኝ ችሏል አንድን ነገር መጀመሪያ ነገሩን ከፈጠረው ሰው እርዳታ ውጪ መሥራት ትችላላችሁ ትዕቢት ማለት በዚህ ምድር ላይ ልታሳኩት በቻላችሁት ትንሽዬ ስኬት እግዚአብሔርን ማመስገን አለመፈለግ ማለት ነው አንድ ሰው ስጦታውን እና ችሎታዎቹን በራሱ እንዳገኘ ማሰብ ሲጀምር እንደ ሞኝ ማሰብ ጀምሯል ማለት ነው። ትዕቢት በተጨማሪም እግዚአብሔር የጠራችውን ነገር ለመሆን አለመፈለግ ማለት ነው። ምናልባትም በዚህ ነገር ልትገረሙ ትችላላችሁ። ምክንያቱም አንዳንዶች ራሳቸውን ባሪያ አድርጎ መጥራትና በእግዚአብሔር ፊት ለመጸለይ ራሳቸውን ብቁ እንዳልሆኑ ማሰብ ትሕትና ይመስላችኋል እግዚአብሔር ካሰባችሁ ውጪ በተቃራኒ ማድረግም ሆነ መናገር በራሱ ትዕቢት ነው። እግዚአብሔር ራስ አድርጎ ጠርቷችሁ ሳለ ራሳችሁን ጭራ ማድረግ ተገቢ አይደለም። መጽሐፍ ቅዱስ የተናገራችሁ ቃል መንፈስና ሕይወት እንደሆነ የነገራችሁን ረሳችሁ። እግዚአብሔር ያልሰጣችሁን ለራሳችሁ መስጠት ትዕቢት ነው። ሁለተኛ፣ አለመታዘዝ። አለመታዘዝ ሰይጣን እኛን ከእግዚአብሔር በረከት የሚያስቀርበት መንገዶች ውስጥ ዋነኛው ነው። መታዘዝ ለእግዚአብሔር እጅግ አስፈላጊ ነገር ሲሆን በዮሐንስ ወንጌልም ኢየሱስ እግዚአብሔርን የሚወዱት እንደሚታዘዙለት ተናግሯል። ሁል ጊዜም አለመታዘዝን የምትመርጡ ከሆነ ከእግዚአብሔር ጋር የምታደርጉት ጉዞ ሁሉ በችግሮች የተሞላ ይሆናል። ብዙውን ጊዜ የእግዚአብሔር በረከቶች የሚመጡት ከትእዛዝ ጋር ነው። ስለዚህም እነዚህን ትእዛዛት የማትታዘዙ ከሆነ በረከቶቹን ልትቀበሉ አትችሉም። ኢየሱስ በምድር ላይ ሳለ ብዙ ተአምራት የሰራ ሲሆን በእነዚህ ተአምራት ውስጥም ትእዛዛት ተካተዋል። እነዚህ ትእዛዛት ባይፈጸሙ ኑሮ ምንም አይነት ተአምራት አይኖሩም ነበር፤ ምክንያቱም ለእነዚህ ትእዛዛት መታዘዝ የእነዚያን ሰዎች እምነት አሳይቷልና። አንደኛው ምሳሌ በቃና ዘገሊላ የነበረው ሰርግ ነው። በሰርጉ የነበረው ወይን ጠጅ ሲያልቅ የኢየሱስ እናት ማርያም እንዲረዳቸው ጠየቀችው። ኢየሱስም ለአገልጋዮቹ እንስራዎቹን በሙሉ በውሃ ሞልተው ለአሳዳሪው እንዲሰጡ ታዘዛቸው። እነርሱም ትእዛዙን በመቀበል የተባሉትን ሲፈጽሙ ውሃ ወደ ወይን ጠጅ ተቀየረ። በለምጽ ይሰቃይ የነበረው የሶርያ ሰራዊት አለቃ ንዕማንም ፈውስን ያገኝ ዘንድ ወደ እስራኤል መጣ። ወደ ኤልሳም በተወሰደ ጊዜ ይፈውሰው ዘንድ እጁን በእርሱ ላይ ከመጫን ይልቅ ኤልሳ ትእዛዝን ሰጠው። እርሱም በዮርዳኖስ ሰባት ጊዜ እንዲታጠብ አዘዘው። ምንም እንኳን ንዕማን በትእዛዙ ቢቆጣም እንደተባለው በመታዘዝ ከለምጹ ነጻ። የንዕማን ፈውስ ከመታዘዙ ጋር የተያያዘ ነው። ለእግዚአብሔር መታዘዝ የሚያሳየው ለእርሱ ያላችሁን ክብር ነው። ይህም የአምልኮ እና እርሱ ላይ ያላችሁን እምነት የምታሳዩበት መንገድ ነው። ምክንያቱም እግዚአብሔርን ካላመናችሁት ለእርሱ ለመታዘዝ ትቸግራላችሁ። ሶስተኛ ንዴት። ማናችንም ከዚህ በፊት ተናደን አናውቅም ማለት አንችልም። ይህ ሁላችንም የምናውቀው ስሜት ነው። ንዴት በራሱ ኃጢአት አይደለም፣ ነገር ግን ተከትለው የሚመጡት ድርጊቶች ችግር ይፈጥራሉ። ለንዴት ዕድል መስጠት በረከታችሁን ከመቀበል ሊያስቀራችሁ ይችላል። ብዙውን ጊዜ በንዴት ላይ ስትሆኑ የምትወስናቸውን ውሳኔዎች ተጸጽታችሁባቸው አታውቁም። የዚህም ምክንያቱም ትክክል ስላልሆኑ ነው። ንዴት በማትፈልጉት መንገድ ነገሮችን እንድታደርጉ ሊያደርጋችሁ ይችላል። ለዚህም ነው ራስን መግዛት የመንፈስ ፍሬ ሆነው። በተደጋጋሚ ቁጣና ንዴት እንዲቆጣጠራችሁ የምትፈልጉ ከሆነ እግዚአብሔር እናንተን የሚባርክበትን መንገዶች ልትዘጉ ትችላላችሁ ማለት ነው። ሁለት ምሳሌዎችን እኔ በምድር ላይ እጅግ የዋ ተብሎ የሚታሰበው ሙሴ ገና ከውልደቱ እስራኤልን ለመምራት የተጠራ ነበሩ። እግዚአብሔርን ለመከተል በትክክል የሰለጠነ ሲሆን ከእግዚአብሔርም ጋር አርባ ቀናትና አርባ ሌሊትን በተራራ ላይ አሳልፈዋል። ይሁን እንጂ በንዴቱ ምክንያት ወደ ቃል ኪዳኗ ምድር ሊገባ አልቻለም። ሙሴ ሊናደር የቻለው እስራኤላውያን ቅሬታዎቻቸውን ማቆም ስላልቻሉ ሲሆን፣ አንዳንድ ጊዜም ከምትመሯቸው ሰዎች ጋር ንዴት ውስጥ መግባት የተለመደ ነው። እግዚአብሔርም ለሕዝቡ ውሃን የሚያፈልቅባቸውን አለት እንዳናገረው ቢጠይቆም ሙሴ ግን ከማናገር ይልቅ በበትሩ መታው። ምንም እንኳን ብዙ ዓመታትን ቢያገለግልም በዚያ ሰዓት ላይ በመቆጣቱ ምክንያት ወደ ቃል ኪዳን ምድር ሳይገባ ቀረ። ሌላኛው ምሳሌም በቁጣ ስለ ተዋጡት ያዕቆብ ልጆች ስለ ስምዖንና ስለ ሌዊ ነው። እህታቸው ዲና በኋላ ላይ ለጋብቻ በጠይቃት በአንድ ልዑል ትደፈራለች። በዚህም መሠረት ስምዖንና ሌዊ አውቀው የተስማሙ በመምሰል ልዑሉን በሀገሩ ላይ ያሉት ወንዶች ሁሉ መገረዛቸውን እንዲያረጋግጥ ይጠይቁታል። ልዑሉ በሐሳባቸው ሲስማማ ስምዖንና ሌዊ ይህንን አጋጣሚ በዚያ ግዛት ውስጥ የሚገኙትን ወንዶች ሁሉ ለመግደል ይጠቀሙበታል። በዚህ ድርጊታቸው ምክንያትም ያዕቆብ በዘፍጥረት 49 ልጆችን ሁሉ በሚመርቅ ሰዓት ስምዖንና ሌዊን ሊረግማቸው ይችሏል። በዚህ ቁጣቸው ምክንያትም በረከትን መቀበል ሲገባቸው እርግማንን ሊቀበሉ ይችለዋል። ለቁጣና ለንዴት ፈጣን ከሆናችሁ ይህ መልእክት ለእናንተ ነው። ንዴታችሁን ልቀቁት። ለቁጣ ከመፍተናችሁን በፊት በዚያን ቅስፈት ላይ ኢየሱስ በእናንተ ቦታ ላይ ቢሆን ምን ሊያደርግ እንደሚችል አስቡ። አራተኛ ቅናት። ቅናትም ከእግዚአብሔር በረከት ሊያስቀራችሁ ይችላል። በእናንተ ዙሪያ ስኬታማ በሆኑ ሰዎች ደስተኛ ከመሆን የሚይዛችሁ ሲሆን፣ ሌሎች የሚሳካላቸውንም ሰዎች እንድትጠሉ ያደርጋችኋል። ምንም እንኳን አንዳንድ ጊዜ በዙሪያችሁ ያሉ ሰዎች ጥሩ ሁኔታ ላይ ሲሆኑና ወደ ኋላ ይቀራችሁ ሲመስላችሁ ሙሉ ለሙሉ ደስተኛ ልትሆኑ የማትችሉባቸው ጊዜያት ቢኖሩም ይህ ጥላቻ ልባችሁን ሙሉ በሙሉ የሚቆጣጠርበት ደረጃ ላይ ሊደርስ አይገባውም። እንደ አንድ ሰው ልክ እንዲህ ዓይነት ስሜት አንዳንድ ጊዜ ሊሰማችሁ ይችላል። ነገር ግን በዚያ ሰው ላይ መጥፎ ነገር እንዲደርስ አሊያም እንዲወድቁ እስክትመኙን ድረስ ያንን ስሜት አታሰላስሉት። እዚያ ደረጃ ላይ ከደረሰ ቅናት ልባችሁን ተቆጣጥሮታል ማለት ነው። ልባችሁን መቆጣጠር ትችላላችሁ እናም ወደ ውስጣችሁ ዘልቆ የሚገባን ሐሳብ መምረት ትችላላችሁ። ስለዚህም ይህ የቅናት ስሜት ወደ ውስጣችሁ በሚገባ ሰዓት ለዚያ ሰው መልካም በመመኘትና በእናንተ እጅ ስላለው ነገር እግዚአብሔርን በማመስገን ለውጡት። ቅናት በጣም መጥፎ ነገር ነው። ፈጽሞ ወደማታውቁት ሰው ሊቀይራችሁ ይችላል። ቅናቱን ወደ ልባችሁ ስታስገቡና ወደ ጥላቻ እንዲያድግ ስትፈቅዱለት ከእግዚአብሔር በረከታችሁን እንዳትቀበሉ ሊያግዳችሁ ይችላል። ይህም ሊሆን የቻለው ልባችሁ በዚያ ሰው ሕይወት ላይ መጥፎ ዘርን እየዘራ በመሆኑና ከዚያ ዘርም መልካም ፍሬም ማጨድ ስለማትችሉ ነው። በመጨረሻም እነዚህን አራት ነገሮች ከሕይወታችሁ ማስወገድ ያለባችሁ ወሳኝ ነገሮች ናቸው። እንደ መጥፎ ግንኙነቶች፣ ክፋትና ይቅር አለማለት ያሉ ሌሎችንም ማስወገድ ያሉባችሁ ነገሮች ቢኖሩም፣ ነገር ግን ለእያንዳንዱ ሐሳብ ቪዲዮ የምንሰራ በመሆኑ ቻናላችንን መጎብኘት ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ለወዳጆቹ ያስፈልጋል ብላችሁ ካሰባችሁ ደግሞ ሼር ማድረግ አይርሱ። ተባረኩ።